አርዕስተ ዜና በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው መነጋገራቸው ተሰማ። የአሜሪካው ተራድኦ ድርጅት ዩኤስኤአይዲ ላይ ለውጦች ከተደረጉ በኋላ ሀገራት የሚያገኙት ድጋፍ መቀነሱ የሚታወቅ ሲሆን፣ ኢትዮጵያም ከነዚህ ሀገራት ተርታ ትሰለፋለች። ቀዳሚ ያልነው የሀገር ውስጥ ጉዳያችን ነው። የአማራ ክልል ትምህርት ቢሮ የግእዝ ትምህርትን በአንደኛ ደረጃ ትምህርት ቤቶች ለማስተማር በትኩረት እየሰራ መሆኑን የክልሉ ትምህርት ቢሮ አስታወቀ ለ2018 ዓ ም የትምህርት ዘመን አስፈላጊው በጀት ተመድቦ ከሶስተኛ እስከ ስድስተኛ ክፍል 500 ሺህ የሚጠጉ ተማሪዎችን መማሪያና ከ160 በላይ የመምህራን መማሪያ ህትመት ለማሳተም በዝግጅት ላይ መሆኑ ተነግሯል በዝርዝር ይዘነዋል ሀረማያ ዩኒቨርሲቲ የካንሰር ሕክምና ማዕከል ዘመናዊ ማሽን የተገጠመለት ቢሆንም ከማሽኑ ጋር ተናቦ የሚሰራ ከፍተኛ አቅም ያለው ኮምፒውተር እንደሌለ ተገለጸ። ሆስፒታሉ በዘመናዊ መሳሪያዎች የታገዘ የካንሰር ሕክምና እንደሚሰጥና ከጎረቤት ሀገራት ጭምር ታካሚዎች መጥተው እንደሚታከሙም ተነግሯል። በዝርዝር እነግራችኋለን። በኬንያ መምህርና የማኅበራዊ ሚዲያ አንቂ አልበርት ኦጆዋንግ በፖሊስ ምርመራ ወቅት መሞቱን ተከትሎ በተቀሰቀሰ ህዝብ አመፅ የአንድ ሰው ህይወት ሲያልፍ ቁጥራቸው ያልታወቀ ኬንያውያን ላይ ጉዳት መድረሱ ተገልጿል። ከሀገር ማዶ ያዝነው ጉዳያችን ነው። የእስራኤል ታንኮች ጋዛ ውስጥ ከጭነት መኪናዎች እርዳታ ለማግኘት ሲሞክሩ በተሰበሰበው ህዝብ ላይ ተኩሰው በትንሹ 59 ሰዎች መሞታቸውን የህክምና ባለሙያዎች ገለጹ። የእስራኤል መከላከያ ሰራዊት ባወጣው መግለጫም እርዳታ በሚሰጥበት አካባቢ የተጎዱትን ሰዎች ቁጥር ለመለየት በመሞከር ላይ እንደሆነ እና በንጹሐን ላይ በደረሰው ጥቃት እናዝናለን፣ የሚደርሰውን ጉዳት ለመቀነስ እየሰራ ነው ሲሉ ገልጿል። ሌላው የዓለም አቀፍ ጉዳያችን ነው። የኢራኑ መሪ አያቶላ አሊ ካሚኒ የት እንዳሉ እናውቃለን፣ ነገር ግን ልንገላቸው ፈቃደኛ አይደለንም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዷለም ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው መነጋገራቸው ተሰማ። አምባሳደሩ ወደ ነጩ ቤተ መንግስት ሲያቀኑ ደማቅ አቀባበል እንደተደረገላቸውም በአሜሪካ የኢትዮጵያ ኤምባሲ አስታውቋል። አምባሳደር ብናልፍ ሹመታቸውን ከተቀበሉ በኋላ ከፕሬዚዳንት ዶናልድ ትራምፕ ጋር ሲገናኙ ለመጀመሪያ ጊዜ መሆኑም ተነግሯል። የአሜሪካው የተራዶ ድርጅት ዩኤስኤአይዲ ላይ ለውጦች ከተደረጉ በኋላ ሀገራት የሚያገኙት ድጋፍ መቀነሱ የሚታወቅ ሲሆን ኢትዮጵያ ከነዚህ ሀገራት ተርታ ትሰለፋለች። በሁለት ወራት ውስጥ አንዳንድ መስፈርቶችን ካላሟሉ በከፊልም ሆነ ሙሉ በሙሉ የግዞ ማዕቀብ ሊጣልባቸው ይችላል ከተባሉ ከ30 በላይ ሀገራት መካከልም ኢትዮጵያ ትገኛለች። አምባሳደር ብናልፍም ለእነዚህ ጉዳዮች መፍትሄ ከማመቻቸት ጀምሮ የሁለቱ አገራት ግንኙነትን ለማጠናከር ኃላፊነት እንደተጣለባቸው ተነግሯል። ከዶናልድ ትራምፕ ጋር በነበራቸው የመጀመሪያ ቆይታ ግን በምን አይነት ጉዳዮች ላይ እንደተወያዩ የሚያመላክት መረጃ ይፋ አልተደረገም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወርሃዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ ጠየቀ። የኢሰማኮ ፕሬዝዳንት የሆኑት ካሳሁን ፎሎ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ተቀጣሪ ሰራተኞች ላይ የሚጣለው የገቢ ግብር ከ8384 ብር እንዲጀምር መንግስትን መጠየቃቸውን ተናግረዋል። አቶ ካሳሁን አክለውም በዓለም ባንክ መረጃ መሰረት እለታዊ ገቢው ከ3 ዶላር በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደ ማድረግ ይገባልን ብለዋል በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ብቻ እንዲከፍሉ እንዲሁም ከፍተኛ ወለሉ ከ150 18 ብር እና ከዚያ በላይ የሚከፈላቸው 35 በመቶ የገቢ ግብር እንዲከፍሉ መጠየቃቸውን ተናግረዋል የአማራ ክልል ትምህርት ቢሮ የግእዝ ትምህርትን በአንደኛ ደረጃ ትምህርት ቤቶች ለማስተማር በትኩረት እየተሰራ መሆኑን የክልሉ ትምህርት ቢሮ አስታወቀ። በአዲሱ ስርዓተ ትምህርት ትኩረት ከተሰጣቸው አንኳር ነጥቦች መካከል ለሀገር በቀል እውቀት ትኩረት መስጠት በመሆኑና ይህንን ታሳቢ ያደረጉ ተግባራት እየተከናወኑ መሆናቸውን በትምህርት ቢሮ የቋንቋና ማህበራዊ ሳይንስ ቡድን መሪ አቶ ውባለሙሄ ገልጸዋል። የግእዝ ትምህርት በክልሉ ለመጀመሪያ ጊዜ የሚሰጥ በመሆኑና ስርዓተ ትምህርቱም በአዲስ የሚዘጋጅ ከመሆኑ ጋር ተያይዞ የቋንቋው ልሂቃንና የዘ ዘርፉ ምሁራንን ባሳተፈ መልኩ ከሶስተኛ እስከ አምስተኛ የክፍል ደረጃዎች ለሚማሩ ተማሪዎች የግእዝ መማሪያና የማስተማሪያ መጽሐፍ ተዘጋጅተው ለዞንና ከተማ አስተዳደር ትምህርት መምሪያዎች ሶፍት ኮፒውን በመላክ ተማሪዎች ሲማሩ መክረማቸውን ቡድን መሪው ተናግረዋል። ለ2018 ዓ ም የትምህርት ዘመን አስፈላጊው በጀት ተመድቦ ከሶስተኛ እስከ ስድስተኛ ክፍል አምስት መቶ ሺህ የሚጠጋ የተማሪ መማሪያና ከ16 ሺህ በላይ የመምህራን መማሪያ ህትመት ለማሳተም በዝግጅት ላይ መሆኑን ከክልሉ ኮሚኒኬሽን ማህበራዊ ትስስር ገጽ ያገኘ ነው።

ሀረማያ ዩኒቨርሲቲ የካንሰር ሕክምና ማዕከል ዘመናዊ ማሽን የተገጠመለት ቢሆንም ከማሽኑ ጋር ተናቦ የሚሰራ ከፍተኛ አቅም ያለው ኮምፒውተር እንደሌለ ተገለጸ። ዩኒቨርሲቲው የማስተማሪያ ሪፈራል ሆስፒታሉ ከማስተማር ባሻገር በሚሊየን ለሚቆጠር ሕዝብ የሕክምና አገልግሎት በመስጠት የጤና ቱሪዝም ማዕከል የመሆን ትልቅ አቅም እንዳለው የሚታወቅ ቢሆንም የካንሰር ሕክምናን ለማከም ከማሽኑ ጋር ተናቦ የሚሰራ የኮምፒውተር እጥረት በመኖሩ በመንግስት ድጋፍ ሊደረግለት እንደሚገባ ተጠቁሟል። የሀረማያ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ዩሱፍ እንደተናገሩት በሐረር ከተማ በሚገኘው የመማሪያ ሆስፒታል ውስጥ ዓለም አቀፍ ዕውቅና ያለው ዘመናዊ ላብራቶሪ መኖሩንና በአካባቢው የሕፃናትን ሞት መንስኤ እያጠና መሆኑን ተናግረዋል። ሆስፒታሉ በዘመናዊ መሳሪያዎች የታገዘ የካንሰር ሕክምና እንደሚሰጥና ከጎረቤት ሀገራት ጭምር ታካሚዎች መጥተው እንደሚታከሙም ተጠቁመዋል። ዶክተር ጀማል አክለውም የካንሰር ሕክምና ማዕከሉን በምስራቅ አፍሪካ የጤና ቱሪዝም ማዕከል ለማድረግ እየተሰራ መሆኑን በመግለጽ የተሻለ አገልግሎት ለመስጠት ተጨማሪ የበጀትና የሕክምና መሳሪያዎች ድጋፍ እንዲደረግላቸው መጠየቃቸውን ከህዝብ ተወካዮች ምክር ቤት ማኅበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ከሀገር ማዶድ አገኘናቸው መረጃዎች አለፍን። በኬንያ መምህርና የማህበራዊ ሚዲያ አንቂ አልበርቶ ጁዋንግ በፖሊስ ምርመራ ወቅት መሞትን ተከትሎ በተቀሰቀሰ ህዝባዊ አመጽ የአንድ ሰው ሕይወት ሲያልፍ፣ ቁጥራቸው ያልታወቀ ኬንያውያን ላይ ጉዳት መድረሱ ተገለጸ። ግድያውን የተቃወሙ የሀገሪቱ ዜጎች የተለያዩ መንግስትን የሚቃወሙ መፈክሮችን በመያዝና በማሰማት ሰልፍ መውጣታቸውም ተነግረዋል። እንደ ኬንያ ታይምስ ገለጻ ሰልፈኞቹ ፖሊስ ጭካኔውን ያቁም፣ ሰላማዊ ነን፣ ግድያችሁን አቁም የሚሉ መፈክሮችም እንደሚገኙበት ተነግረዋል። በዚሁ ሰልፍ ላይ ፖሊስ ቃስ ጭስ ለመበተን ቢሞክርም አመፁ ወደ ጦርነት እንዳያመራ ስጋት መኖሩን ኬንያ ታይምስ ዘግቧል። የእስራኤል ታንኮች ጋዛ ውስጥ ከጭነት መኪናዎች እርዳታ ለማግኘት በተሰበሰቡ ህዝብ ላይ ተኩሰው በትንሹ 59 መሞታቸውን የህክምና ባለሙያዎች ገለጹ። የፍልስጤም የህክምና ባለሙያዎች ጉዳቱን አስመልክቶ ለሮይተርስ በሰጡት መረጃ በአደጋው ቢያንስ 59 ሲገደሉ 221 ቆስለዋል ብለዋል። በደረሰባቸው ጉዳት ከቆሰሉት ውስጥ ቢያንስ 20 የሚሆኑት የሞት አፋፍ ላይ እንደሚገኙ የህክምና ቡድኑ አክሎ ገልጿል። ከካን የኑስ በስተ ምስራቅ በሚገኝ መጋጠሚያ አቅራቢያ በሺዎች የሚቆጠሩ ፍልስጤማውያን ከዓለም የምግብ ፕሮግራም ጣቢያ ዱቄት እናገኛለን በሚል ተስፋ ተሰብስበው በነበሩ ሰዎች ላይ የእስራኤል ኃይሎች ተኩስ መክፈታቸውን እማኞች ተናግረዋል የእስራኤል መከላከያ ሰራዊት ባወጣው መግለጫም እርዳታ በሚሰጥበት አካባቢ የተጎዱትን ሰዎች ቁጥር ለመለየት በመሞከር ላይ እንደሆነና በንጹሃን ላይ በደረሰው ጥቃት እናዝናለን የሚደርሰውን ጉዳት ለመቀነስ እየሰራን ነው ሲል ገልጿል ለሳምንታት ያህል የህክምና ሰራተኞች የናስር ሆስፒታል ከአቅሙ በላይ ተጨናንቆ በበርካታ ተጎጂዎች ጫና በህክምና ቁሳቁስ እጥረትና በእስራኤል የመልቀቂያ ትእዛዝ መስራቱን መቀጠል

የኢራኑ መሪ አያቶላ አሊ ካሚኒ የት እንዳሉ እናውቃለን፣ ነገር ግን ደግሞ ልንገላቸው ፈቃደኛ አይደለንም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን ፊቷን ወደ አሜሪካ ወታደሮችና ወደ ንጹዋን ዜጎች አዙራ ማጥቃት ከጀመረች አያቶላ አሊ ካሚኒን ለመግደል እንገደዳለን ሲሉ ትራምፕ ተናግረዋል ሲል ዘቴሌግራፍ ዘግበዋል። አያቶላ ካሚኒ ያሉበት ቦታ ለማጥቃት በጣም ቀላል ነው፣ ለአሁኑ ግን የተጠበቀ ቦታ ነው ሲሉም ፕሬዝዳንቱ ተናግረዋል። ባለፈው ሳምንት እስራኤል ባደረገችው ጥቃት የኢራንን ከፍተኛ ባለስልጣናት በመኖሪያ ቤታቸው ላይ የሚሳኤል ጥቃትን በማድረግ መግደሏ ይታወሳል። የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኔን ለመግደል እስራኤል አቅዳ በፕሬዝዳንት ዶናልድ ትራምፕ ጥቃቱን ውድቅ ማድረጋቸውን ዘቴሌግራፍ ይዞት በወጣው ሀተታው አስታውሷል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰአቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።